ስለ እሳቸው ነው አይደል? የሚጨነቁት? አዎ፣ ግን እንዴት አወቅሽ? ይህ ሎትትዬ ከሆነ በእሷ ጉዳይ መጨነቅ ያለብዎት አይመስለኝም። ለምንድን ብለ? በጣም ክፉ ሴት ናት። ከእናንተ አልፎ እኔም ስታሰቃየኝ ነው የቆየችው። ምን አድርጋሽ? ከአለሜ ስልክ ላይ ፎቶ ጠፋ የተባለ ጊዜ ከግርማዬ ክፍል ተደብቃ ስትገባ አይቻት ነበር። ምን ታዲያ? እንዴት አልነገርሽኝም? እሷ ግን ለማንም እንዳትናገሪ ብል አስፈራራችኝ። እና ታዲያ ተስፈራራሽስ? እትዬ ባለፈው ያስታውሱ እንደሆነ እጄን አሞኝ ነበራል። አዎ እና እሷ ነበረች ባልወለደ አንጀት እጄን በቢላ ቆረጠችው። እንደውም የምትናገሪ ከሆነ አንገትሽን ሁሉ ቆርጥሻለሁ ብላኝ ነበር። እውነትሽን ነው ድን ብለ እያነግሽ ያለው? እውነቴን ነው። ልጁ በጣም እኮ ነው የሚወድሽ። ወይኔ ጉዴ። እኔ እኮ ስጠይቀው አልወድሽም ነበር ያለኝ። እንዴት ልጠይቅቻሽ? ማለቴ እንደምትወጁ ነግረሽ ነበር። እንደዛ ሳይሆን ሁኔታው ሁሉ ግራ ሲገባ የጠየቅኩት። ከዛ አንቺ እኮ በጣም ጥሩ ልጅ ነሽ፣ ምን አድርገሽ ነው ምወድሽ አለ። እኔ አሁን በላው። ግድ የለም እርሶ ይብሉ። እንግዲህ እበላለሁ። አምላክ። እኔ የምለው አባባ፣ እንደው አሁን ግን ማን ነው ምግብ እየሰራሉት ያለው? የምን ምግብ የሚበሉትና? አንዬ ናታ። ሌላማ ማን ይሰራልኛል? ማለቴ መች መች እየሰራችሁ መቼ መቼ ማለት ነው ማለት ነው? እኔ ማሷኮ ውለውና ዳሯ እዚህ ነው ብዬ ነው። አንቺ ልጅ ልጅን እያማሽልኝ ነው እንዴ? አይ ጋሼ እንደው የሚያበስልልዎት የለም ብዬሽ አሳዝነውኝ ነው። ምን ትላለች እቺ? ምግቡ ልተውልሽ ወይስ ከቪዲዮ ትሄጃለሽ? ውይ በሞትኩት አባባ እኔ እንደዚህ ለማለት ፈልጌ አይደለም፣ ይቅርታ አድርጉልኝ። እንደው ምን ትላለች እቺ እንዴ! ብላ ብላ እንጀራ አቅርባልኝ። ልጅ ልታማልኝ ነው እንዴ? ልጅ ልትበላ ነው ድምብላል። ለወይዘሮ ሜላት ስለ ባዩሽ እውነታውን ተናገረች። ባዩሽ ምን ስታደርጋት እንደነበረ እንዳስፈራራቻትና እጇንም በቢላ እንደቆረጠቻት ይሄ ሁሉ ነገር እንዳደረሰችበት እና ሁሉንም ነገር እንደምታውቅ ብላለ ወይዘሮ ሜላት ነገረቻት። ወይዘሮ ሜላትም እጅግ በጣም ተበሳጨች። ለምንድን ነው ዝም ያልሽው? ከጀርባ ምን እየሰራሽ ነበር? አንቺ እራስሽ ለምን ዝም አልሽ? ስትላት እትዬ እኔንም አስፈራርታኝ ነበረ እንደውም አንድ ጊዜ እናንተ በሌላችሁበት ቤቱን ትቼ ስወጣ እኔ ሳልፈቅድልሽ የታባሽ ነው የምትሄጅ ብላ መለሳኛለች። ወይዘሮ ባዩሽ በጣም አደገኛ እና መጥፎ ሴት ናት ለሷ እንዴት አንዲትም ነገር እንዳታስቡላት እያለች ወይዘሮ ለወይዘሮ ሜላት ሁሉንም ነገር ድን ብላል ነገረቻት። በኋላም ሜላት ተረዳች እና እሺ ይቅርታ ድን ብላል ቤቴ ውስጥ የሁሉ ነገር ሲፈጸምብሽ ልከላከልልሽ ስላልቻልኩኝ በጣም ይቅርታ ትላታለች። አይ ይቅርታ እንድትሉኝ አይደለም ትዬ ያው እውነታውን መታ ማታ እየተጨነኩኝ እንደዛ መኝታም አልተኛው ለዛ ነው እና መናገር ስላለብኝ ነው አሁን ትላለች። አና እና ሰላም ወደ ቤት ሄደዋል ወደ እነ አባባ ኖላዊ። አሲርም ደውሎ ቦርሳውን እሷ ጋር እንዳለ ይነግራታል። መጀመሪያ አባባ ኖላዊ ጋር ሄደው ቦርሳውን ይላሉ። የምን ቦርሳ የሴት ቦርሳ ቢጫ እንደዚህ ወይስ እኮ ኤሜላ የሀናዬ ነው ብዬ እሷንም ለማየት ሰበብ የሆነኛል ብዬ ሂጅ እኮ ሰጠዋት ለሀና ለሀና እናት ይላቸዋል እጅግ በጣም ተናደደ ተምቹ የተናደደበት ምክንያት ምንድነው የቦርሳ ኮ የእርግብ ነው እርግብን ማግኛ ሰበብ ይሆነኛል ብዬ ሲል በጣም ደነገጡና አባባ ነው ላይ እርግቤት እንዳለች ታውቃለህ የቦርሳ የእርግብ ነው ብለው እጅግ በጣም ተበሳጩበት። ከዛም ጭርግብ እኮ ወንጀለኛ ናት የትን ያለች አይ፣ አይደለም ይላሉ። ከዛ ተበሳጭቶ ሲሄድ ባባ ኖላ ወይም እኔ ልጆዎች ስላልሆንኩኝ ነው ብሎ ባባ ኖላዊ ሲናገሩት ባባ ኖላ እጅግ በጣም ተሰማቸው። እና ተምችም አናጋደው ብሎ ቦርሳው አንቺ ጋና ያለው ባባ ፋየው አምታወታል። ስለዚህ ቦርሳውን ይዘሽልኝ ነይ ሲላት ይህምን ቦርሳ ምናምን ትላለች፣ እንዴት። ከዛም ቦርሳውን ታመጠዋለች። ቦርሳውንም ከሰላምዬ ጋር አብረው ነበር ያመጡት። አብረ መጥተው ልትከፍተው ስትል ሰላምዬ ከፍተ፣ አንዬ ይህን ያክል ፈንጂ ነው ወርቅ ነው እንደ የቀበረበት ስትል፣ አይ የሰው ቦርሳ አይቻልም፣ አትከፍችም ሰላምዬ፣ አይሆንም ብላ አንዬ ታስተዋታለች። ከዛም ፋዘር እውነታቸው እውነታን ነው ሃኒ የሰው ቦርሳ አይከፈትም ብለው ቁጭ አደርጉታል። አባባ ኖላዊ የዋሲርን አስቀየምኩት እንዴ ብለው ተምቹን አስቀየምኩት እንዴ ብለው ተከትለው ወጥተው ይቅርታ አደርግልኝ ልጄን እንደዛ ለማለት ፈልጌ አይደለም ቢሉት በጣም በጣም ተናዶ ስለነበረ ተምቹ ምትፎቀል ተነግረው ሄድልኝ ካጠገቤ ብለው ፋዘርን አባረውታል ማለት ነው ያው ሱከር ግብጋ መገናኛ መንገዴ ያቦርሳ ነው ብሎ ስለሚያስብ ብቻ ነው። እናም በኋላ ላይም ወደ ቤት ይሄዳሉ። ወደ ቤትም ሲሄድ ድንብላል እየተንቀለቀለች አባባ ኖላዊን አስቀይማቸዋለች ማለት ነው። ያስቀይበችበትን ምክንያት ምንድን ነው? ምግብ አቅርባ ና እንብላ እንጂ ልጄ ሲሏት፣ እኔ አሁን በለው እኔ የምሎት አባባ ምግብነው ግን ምግብ የሚያበስልለውት ስትላቸው፣ የምን ምግብ ልጅ የሚበላ ነዋ ማለት ልጅህና እንደሆነ ውሎ አዳሯ እዚህ ነው ስትላቸው፣ እጅግ በጣም ተናደዱ። ልጅን እያማሽልኝ ነው፣ እንዴት በተደፍሪ ነው ምግብ አቅርበሽ እንደዚህ ብለው በጣም ተናደዱባት። ድንብላልም በጣም ደነገጠች። እጅግ በጣም ደንግታ ወደ መኝታ ወደ ኩሽና ትሄዳለች። አባባ ኖላዊ በጣም ነበረ የተበሳጩት ልጅ ልታማልኝ ነው እንዴ ብሎ። እናም መጨረሻ ላይ እንትናም ሜላት ምንመታው ደስ የሚል አባት እንደሆኑ እየነገረች እየነገረ እየነገሩት በጣም ደስ ብሏቸው ደስ የሚል ጥምረት ፈጥረዋል ማለት ነው። ድም ብላል ሁሉንም ነገር ለሜላት እንደነገረቻት ጋሽ መስፍን ሄዶ ይነግራታል። እናም መመስከር አለብሽ። ፖሊሶች አጥጋቢ የሆነ ምንትን ይፈልጋሉ። ስለዚህ እይሽውን ይህን ሁሉ የምታውቂው ነገር ለፖሊስ ትናገሪያለሽ እና አስፈላጊም ከሆነ ፍርድ ቤት መቅረብ ካለብሽ ቀርበሽ ትናገሪያለሽ ሲሏት በፍጹም ጋሽ እኔ እንደዚህ አላደርግም። እኔ የምጦራቸው መገለገላቸው ቤተሰቦች አሉኝ። እኔ ፖሊስ አልወድም ትላለች። እሺ እኔ ነች ፖሊስ አልወድም ማለት ነው እና በጣም ታንትን ብላለች ማለት ነው። በጣም ፈርታለች ካሉ ደግሞ ይህም ቤት ትቸው ወጣለሁ በ በቃ እሺ በቃ ምንም እኮ የሚያስፈራ ነገር የለም። ድም ብላል ለምንድን ነው የፈራሹው? ይሏታል አባባ አቶ መስፍን ማለት ነው። እሷ በፍጹም አይሆንም ብላለች። እሺ፣ በቃ ላስጨንቅሽም፣ በቃ ምንም ችግር የለውም ብለዋት ተተዋት ይወጣሉ ማለት ነው እና ድም ብላል። ሁሉንም ነገር መናገሯ ጥሩ ነው። ከረፈደም ቢሆን ያው ጥሩ ሁሉንም ነገር ተናግራለች ማለት ነው። ደስ ይላል በጣም አንዬ ከሁለት ጎረምሶች ፍቅር ይዟታል ማለት ነው። ማለት ፍቅር ሳይሆን ግራ ተጋብታለች፣ እጅግ በጣም ግራ ተጋብታለች ከማንኛው ልሁን እያለች ማለት አሲር እንደሚወዳት አሲር አሲር ፍቅር እንደያዘው ካንቺ ነግሮኛል ብላ ሰላም እየሰት ነግራት እጅግ በጣም ደንግጣለች ማለት ነው። ማለት እኔ እኮ ምናርገሽ ነው የምወድሽ ብሎኛል ምን አርጎኝ ነው የሚወድሽ? ምን አርጎኝ ነው የሚወደኝ? ምን አርጌው ነው የሚወደኝ ነው ያለችው ማለት ነው። እና በጣም ነው የምታስቀው ሀሌ እና ግን ይመስለኛል ኢዝራን ወደዋለ ኢዝራን ወደዋለች። ሳንቲም ግን ጥሩ ልጅ ስለሆነ ልትጎዳው አትፈልግም እንጂ ፍቅር አልያዛትም። እና ከማን ጋር ትሁን ትላላችሁ? ቤተሰብ አስተያየት አስተያየታችሁን ስጡበት። ወርቁ በመጨረሻም ይሄ ምንድን ነው ብላ አጋጣሚ ከፍት ስታደርገው ቦርሳውን ሰላም ወርቁ ተገኝቷል። ጉድ ጉድ ጉድ ጉድ። ከዛም በድንገት ተምቹንም ስታየው ያው የእርግብ ፍቅረኛ እንደሆነ እና አሜሪካ አሜሪካ እንደመጣ ተዋውቀው ስለነበረ ምንድን ነው ነገሩ ብለው ሁለቱም አልገባቸውም። ሰላምዬ እጅግ በጣም ተናዳለች። ይሄ እማ የማየ ወርቅ ነው ብላ በጣም ትናደዳለች። ይሄ እዚህ ምን ይሰራል? ይሄ ልጅ ማን ነው? ይሄኮ የእርግብ ፍቅረኛ ነው ትላለች። ሀናም እኔ ምንም ነገር ሁሉ አልገባኝም ብላ ግራ በመጋባት ስሜት እያየቻቸው ነው። እንግዲህ ቀጣዩን ክፍል አብረን የምናየው ይሆናል። ውድ የኑ ዩቱብ ቤተሰቦች ቻናሉን ላይክና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እናመሰግናለን። መልካም ጊዜ። ላይክ ሼር አይረሳ፣ ውድ ቤተሰብ።